ሰላም፣ ጤና ስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 4 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ሰራዊት በጎንደርና ጎጃም የተለያዩ አካባቢዎች በአካሄዳቸው ኦፕሬሽኖች ድል ሲቀናጅ ውሏል። የግንባር መረጃዎች በስፋት ተካተዋል። ከትናንት በስቲያ እንዲፈታ ቢወሰንለትም ፖሊስ በስር ያቆየው ጋዜጠኛ ተስፋ ተስፋለም ወልደየስ ዛሬም ሳይፈታ ቀርቷል። በመቀሌ ተቃውሞ ያሰሙ ተፈናቃዮች የትግራይ ክልል ፕሬዚዳንት ጽሕፈት ቤት ግቢን ጥሰው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 የአማራ ፋኖ ሰራዊት በጎንደር እና ጎጃም የተለያዩ አካባቢዎች ባካሄዳቸው ኦፕሬሽኖች ድል ሲቀናጁ አለ ዛሬ ሰኔ 4 2017 ረብ 2 በጎጃም እና በጎንደር የተለያዩ አካባቢዎች በተካሄዱ ውጊያዎች የአማራ ፋኖ ብሔራዊ ኃይል የሰራዊት አባላት የጀግና ድል ተቀናጅተው ውለዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ ወይም አምስተኛ ኮር በገደብዬ ከተማ ድል ተቀናጅተው ውለዋል። የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ በሰጠው መረጃ ዛሬ ሰኔ 4 2017 ዓ.ም ከጠዋቱ 3 ሰዓት ላይ ወደ ገደብ ብዬ ከተማ ዘልቀው የገቡት በጎንደር በጋሻው ክፍለ ጦር ስር የምትገኘው አርበኛ ንጉስ ፈረደ የምትመራው ይታየው ብርጌድ በከተማ ውስጥ ሲንቀሳቀስ የነበረን የአገዛዙን ቅልብ ኃይል የቀይ ጥይት ሲሳይ አድርገውታል ብለዋል ኃላፊው። የአገዛዙ ሰራዊት ትናንት ኪንፋዝ በገላ ወረዳን ለቆ ወደ ወገራ ወረዳ ከመምጣቱ የረፍትና የመልሶ ማደራጃ ጊዜ ሳያገኝ የብርጌዱ አባላት ገደብዬ ከተማ ውስጥ አኩሪ ጀብድ ሲሰሩ በአውደ ውጊያው ስድስት ያገዛዙ ሰራዊት ወዲያው ሲወገዱ ቁጥራቸው በርካታ የሆኑት ደግሞ ቆስለዋል ብለዋል። በኦፕሬሽኑ በደረሰበት ጥቃት የተደናገጠው ያገዛዙ ኃይል በተለመደው የፈሪ በትር ንጹሐንን ያጠቃ ሲሆን፣ በተለይም ለምን መረጃ አላደረሳችሁንም በሚል የአካባቢው ነዋሪዎችን ሲያስርና ሲደበድቡ ብለዋል። በዚያው በጎንደር ግንባር የአፋብሃ ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጥምር አራተኛ ቀኑን በ አስቆጠረው ዘመቻ ቋራ ቃል ኪዳን በበሙር ቀዝቀዝና አባይ ዳር ቀጠና ከፍተኛ ድል እየተመዘገበ ይገኛል። ባለፉት ሶስት ቀናት ውስጥ በተደረገው መደበኛ አውደውጊያ አገዛዙ ለመገመት በሚያስቸግር ሁኔታ ከፍተኛ ሙትና ቁስለኛ ሆኗል። ቀጠናውን ለመቆጣጠርም ሆነ የአርሶ አደሩን የእርሻ ወቅት ለማደናቀፍ አስበው ቢንቀሳቀስም በነበልባሎቹ ፋኖች አጉል ቅዠት ሆኖበታል ሲል የኮሩ የህዝብ ግንኙነት ፋኖ አስተውል አምሳሉ ተናግሯል። ያገዛዙ ቡድን አባይ ዳርና ቀዝቀዝን ለመቆጣጠር እንቅስቃሴ ቢያደርግም መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ አንድ በአርበኛ ማንዴላ እያዩና በአርበኛ ዮሐንስ ባለድል መሪነት ከቀጠናው ሙትና ቁስለኛ ሆኖ እርጥጦ ቢወጣም ወደ መጣበት በሙር ከተማ በመከተልና ከቋ ራ ኦሜድላ ጋር በመጣመር አሁን ድረስ ጠላትን ክፉኛ እያበራዩት ይገኛሉ ሲል ኃላፊው ከግንባር መረጃውን አድርሰዋል። በዛሬ ዕለት ከሞር ከተማ በቅርብ ርቀት በተደረገው ደውጊያ የሰነበት አስክሬን እና ቁስለኛ ለማንሳት የገባው ኃይል ስለታፈነበት ተጨማሪ ኃይል ጨምሮና ድሮን ተጠቅሞ የበለጠ ከፍተኛ ሙትና ቁስለኛ ሆኖ እንዲሁም ከፍተኛ አመራሮችን አጥቶ በሽንፈት ወደ መጣበት ተመልሰዋል። አሁን ላይ የደለገው ሆስፒታል በቁስለኛ ተጥለቅልቋል ሲልም አክለዋል ይበእንዲህ እንዳለ የአፋ ቡሃ በጎጃም ። የሀዲስ አለማየሁ ሰባተኛ ክፍለ ጦር ተድላ ጓሎ ብርጌድ ማዕበል ልዩ ተወርዋሪ ጉዳልማ ከተማ ላይ በፈጸሙት የደፈጣ ውጊያ የአገዛዙን ወራሪ ሰራዊት ሙትና ቆስለኛ አድርገውታል ሲል የክፍለ ጦሩ ህዝብ ግንኙነት ፋኖ መምህር እንደሳው ታምሮ ገልጿል። ጀግኖቹ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት በፈጸሙት ማጥቃት ሰባት የተደመሰሰ ሲሆን ብሬን ተኳሹን ጨምሮ አስራ አንድ የቆሰለ የጠላት ኃይል እንዳለ ለማወቅ ተችሏል ብለዋል። በዚህ ውጊያ ሁለት የዞንና የወረዳ ከፍተኛ አመራሮች ታጅበው እየሄዱ ያለ ለተወሰደባቸው እርምጃ ተደምስሰዋል ከተደመሰሱት ውስጥ ስድስቱ አድማ ብተናዎች እንዲሁም ከቆሰሉት ውስጥ አምስቱ አድማ ብተናዎች ሲሆኑ ቀሪዎቹ ሚሊሻዎች መሆናቸው ተረጋግጧል ከትናንት በስቲያ እንዲፈታ ቢወሰንለትም ፖሊስ በእስር ያቆየው ጋዜጠኛ ተስፋለም ወልደየስ ዛሬም ሳይፈታ ቀረ። ጋዜጠኛ ተስፋለም ወልደየስን በተመለከተ ከሀቅ ሚዲያና ኮሚኒኬሽን የተሰጠው መግለጫ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ዛሬ ሰኔ አራት ሁለት ሺ አስራ ሰባት የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በእስር ፍርድ ቤት የተወሰነለትን የዋስትና መብት አጽንቷል ብለዋል። ይሁንና መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቅ ሲጠየቁ ተስፋለም ወልደየስ መግለጫው እስከወጣበት ሰዓት ድረስ ከእስር አልተፈታም ብሏል። መግለጫው በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ተስፋለም ወልደየስ በ15 ሺ ብር ዋስትና እንዲፈታ የወሰነው ትናንት ሰኔ 3 2017 ነበር። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት የተጻፈው ትዕዛዝ በሚመለከታቸው የፖሊስ መኮንን ሳይፈረም በመቅረቱ ተስፋለም ለም ትናንት ማክሰኞ ሳይፈታ ቀርቷል። መርማሪ ፖሊስ የተስፋ ሞልደየስ የዋስትና መብት እንዲከበር የተላለፈው ውሳኔ ላይ ያቀረበው አቤቱታ በዛሬው የይግባኝ ሰሚ ፍርድ ቤት ተቀባይነት አላገኘም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለቂርቆስ ፖሊስ መምሪያ በጻፈው ትእዛዝ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቀፍበት ምክንያት ስላላገኘን የይግባኝ አቤቱታውን አልተቀበልነውም ብሏል ፍርድ ቤቱ ተስፋ ለሞልደየስ በስር ፍርድ ቤት ዋስትና መሰረት ግዴታቸውን ሲወጡ ከስር እንዲፈቱ ለቂርቆስ ፖሊስ መምሪያ ትእዛዝ ሰጥቷል ይሁንና የቂርቆስ ፖሊስ መምሪያ ዋና ኢንስፔክተር ተስፋለም እንዲፈታ ትዕዛዝ የተሰጠበትን ደብዳቤ እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ ሰጥተዋል። የፖሊስ ይግባኝ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ቢከፈትም ሰበር ሰሚ ፍርድ ቤት ቢከፍትም ዛሬ ችሎት አልተሰየመም። ስለሆነም ጉዳዩ ለነገ ሐሙስ ሰኔ አምስት 2017 ተላልፏል። ነገ ሐሙስ ሰኔ አምስት 2017 የአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት መርማሪዎች ባቀረቡት ይግባኝ ላይ ውሳኔ ይሰጣል ተብሎ ይጠበቃል ሲል መግለጫው ጠቅሷል። በሀቅ ሚዲያ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ያለፉትን ሶስት ሌሊቶች በፖሊስ ጣቢያ አሳልፈዋል ያለው መግለጫው ተስፋለም በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 2017 ነበር። የተስፋለም መታሰር በኢትዮጵያ ኢንሳይደር የዘገባ ስራዎች በተቋሙ ባልደረቦች እና በወዳጆቹ ላይ ከፍተኛ ተጽዕኖ ማሳደሩም ተነግሯል። ተቋማችን ሀቅ ሚዲ ሚዲያና ኮሚኒኬሽን ተስፋለም ወልደየስ ከእስር ተፈቶ ወደ ስራው እንዲመለስ በድጋሚ በአጽንኦት ጥሪውን ያቀርባል ሲልም መግለጫው አክለዋል። በመቀሌ ተቃውሞ ያሰሙ ተፈናቃዮች የትግራይ ክልል ፕሬዚዳንት ጽህፈት ቤት ግቢን ጥሰው ገቡ። ዛሬ ረቡዕ በመቀሌ ከተማ ተቃውሞ ያሰሙ ተፈናቃዮች የትግራይ ክልል ፕሬዚዳንት ጽህፈት ቤት ግቢን ጥሰው በመግባት በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አተናል ሲሉ በምሬት ገልጸዋል። ሰልፍ ያካሄዱት ተፈናቃዮች መንግስት አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በከተማ ጎዳናዎችና በክልሉ ፕሬዚዳንት ጽህፈት ቤት ግቢ ተቃውሟቸውን ያሰሙት ተፈናቃዮች ለአምስት ክረምቶች በሸራ ውስጥ እንድንኖር ተፈርዶብ አስቸኳይ መፍትሄ ይሰጠን ሲሉ ጠይቀዋል። ዛሬ ሰልፍ ያካሄዱት በሰሜኑ ጦርነት ከኤርትራ አዋሳኝ አካባቢዎች እና ከሌሎች አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቄያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ በምሬት ገልጸዋል። ዛሬ ከጠዋቱ አንድ ሰዓት ጀምሮ ለሰዓታት በፕሬዚዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩት ተፈናቃዮች ረፋዱ ላይ ወደ ክልሉ ፕሬዚዳንት ጽህፈት ቤት ግቢ ውስጥ በመግባት አቋማቸውን አሰምተዋል። በእኛ ተፈናቃዮች ላይ በ በርካታ ስቃዎች እየደረሱ ነው፣ መብታችን እየተጠበቀ አይደለም ያሉት ተፈናቃዮቹ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ የማድረግ ስራ በትኩረት እንዲሰራ እና ቅድሚያ የሚሰጠው ጉዳይ እንዲሆን ጠይቀዋል። የሚታረስ መሬትና የምንኖርበት ቤት እያለን መስራት አቁመን የሰው እጅ ጠባቂ እንድንሆን ተገደናል ያሉት ቅሬታ አቅራቢዎቹ ትኩረት ይሰጠን ብለዋል። ወደ ቤታችንና ወደ ስራችን ተመልሰን ከሰው እጅ ጠባቂነት እንድንላቀቅ የፕሪቶሪያን ስምምነት ሙሉ ለሙሉ ተግባራዊ ይደረግልን ያሉት አስተያየት ጉዳይ ሰጪዎቹ የትግራይ ጊዜያዊ አስተዳደር ዋና ተግባር የተፈናቃዮች ጉዳይ መሆን አለበት ሲሉ ጥሪ አቅርበዋል። ጥያቄያቸውን የሚሰማ የመንግስት አካል ባለማግኘታቸው እንዳሳዘናቸው የተናገሩት ሰልፈኞቹ ባለፉት አራት ዓመታት በአሮጌው ኬንዳ ውስጥ ቅዝቃዜ፣ ንፋስ፣ ፀሐይና ዝናብ የተፈራረቀባቸው መቆየታቸውን አንስተዋል። ሙዚቀኛ አንዱ ዓለም ጎሳ መፈታቱን ተከትሎ የሟች ቀነኒ አዱኛ አባት ልጄን ለሁለተኛ ጊዜ ገደሏት ሲሉ ተቃውሞ አሰሙ። በሞዴል ቀነኒ አዱኛ ሞት ብቸኛ ተጠርጣሪ ሆነውና ከሚኖሩበት አምስተኛ ፎቅ መኖሪያ ቤት ላይ ስትወድቅ በቦታው የነበረውን አርቲስት አንዱ ዓለም ጎሳን በዋስ ለቆታል። ሀያ ቀን በፊት ፖሊስ ምርመራዬን ጨርሻለሁ ብሎ ለአቃቤ ሕግ ጉዳዩን አስረክቦ ነበር። አቃቤ ሕግም ክስ ለመመስረት አስራ አምስት ቀን ጠይቆ እንደነበር ይታወቃል። ፍርድ ቤቱም ሰባት ቀን ፈቅዶ የነበረ ሲሆን አቃቤ ሕግም የምመለከታቸው ዶክመ መንቶች አሉ፣ በሚል የስምንት ቀን ቀጠሮ ጠይቆ ነበር። ሆኖም የስምንት ቀን ቀጠሮ ባለፈው ቅዳሜ ተጠናቋል። አቃበ ህግ ግን አርብ እለት ክስ መመስረት ሲጠበቅበት ባለመመስረቱ ምክንያት ትናንት ከሰዓት በኋላ አንዱ ዓለም ጎሳ ከእስር በነጻ ተለቋል ተብሏል። ለምን አቃበ ህግ ክስ ሳይመሰረት ቀረ? የሚለው ጉዳይ እያነጋገረ ሲሆን የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ተናግረዋል። የሟች አባት እስከዚህ ሰዓት ድረስ ፖሊስም ሆነ አቃበ ህግ እዚ በዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ ሶስት ወራት ነግዷል። የልጃችንንም ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገድሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ህግ ውስብስብ ነው፣ አቃቤ ህግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው፣ ከጅምሮ አንስቶ የነበረ ነው። እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል። ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብ ከሷም ከእሷም ደም የልጁ ታዋቂነት ይበልጣል ብለዋል። የጦርነቱ መራዘም ለአውሮፓ ማስፈሪ እየሆነ ይሄዳል ሲሉ የዩክሬን ፕሬዚዳንት ዘለንስኪ ገለጹ። ሩሲያ ዛሬ 85 ድሮኖችን እና አንድ ሚሳይል በመተኮስ ጥቃት መፈጸሟን የዩክሬን ባለስልጣናት አስታውቀዋል። ይህ ጥቃት ባለፉት ቀናት ከተደረጉት የሩሲያ ጥቃቶች ጋር በመጠኑ አነስተኛ የሚባል ቢሆንም ቢያንስ ሶስት ሰዎች መገደላቸው ተገልጿል። የዩክሬን አየር ኃይል ከተተኮሱት ድሮኖች ውስጥ 49ን ማክሸፍ የቻለ ቢሆንም ጥቃቱ ግን በ14 ቦታዎች ላይ ጉዳት አድርሰዋል። በዚህ ጥቃት በተለይ ተጎዳችው ደግሞ ያ በቅርብ ርቀት የምትገኘው ኬርሰን ከተማ መሆኗ ታውቋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ዘሌንስኪ ሰሞኑን ሩሲያ እየፈጸመችው ያለውን ጥቃት በተመለከተ ከመከላከያ ሚኒስትሯቸው ሩስተም ኡሜሮቭ ጋር ውይይት ማድረጋቸውን ገልጸዋል። በውይይታቸውም ላይ ድሮኖችን የመከላከልና ሚሳይሎችን የማክሸፍ አቅምን ማጠናከር ላይ ትኩረት እንዲደረግ ማሳሰባቸውን አስረድተዋል። ከውይይቱ በኋላ በኤክስ ገጻቸው ላይ ባሰፈሩት መልእክት ሩሲያ አሁን የሰሜን ኮሪያን ባለስቲክ ሚሳይሎች መጠቀም ጀምራለች ብለዋል። እኛ ከዚህ ቀደም ያለን መረጃ ደረጃ በድሮን ቴክኖሎጂ ላይ ሩሲያና ኢራን በጥምረት እየሰሩ መሆኑን የሚያሳይ ቢሆንም አሁን ደግሞ ይህ ወደ ሰሜን ኮሪያም ተስፋፍተዋል። ደግሞ ለእኛ ለአውሮፓውያን ብቻ ሳይሆን ለምሥራቅና ደቡብ ምሥራቅ እስያም አደገኛ ነገር ነው ብለዋል። ዘለንስኪ ያክለውም ይህ ጦርነት በተራዘመ ቁጥር የጦር መሳሪያ ቴክኖሎጂ እየተራቀቀ ስለሚመጣ ለማንም ሰው ስጋትን መፍጠሩ አይቀርም ሲሉ አስጠንቅቀዋል። ዘመናዊዎቹ ድሮኖችና ባሊስቲክ ሚሳይሎች አንድ ሺ ጊዜ ተሻሽለው ከሴኡል እስከ ቶኪዮ ስጋት ከመሆናቸው በፊት ከአሁኑ ልናስቆማቸው ይገባል በማለት